ከምላችሁ በላይ አሪፍ ጊዜ ማሳለፍ ፈልጋለሁ። ከእናቴ ጋር ከኢትዮጵያ ውጭ ለአምስት አመት ልንሄድ ነው። እናት ዓለም እሱ ራሱ ራሱ እናቴና እኔ ለተወሰነ አመት ከሀገር ውጭ ልንወጣ ነው። ኧረ እባክህ ውጭ ነው። እና ምን ምን ማለት ነው? አምስት አመት ቀልድ ነው? ሊያዝናናኝ ነው ምን ችግር አለው? አንቺም እንትን ከመክፋት ላዝናናሽ

ሰላም ሰላም ሰላም ሰላም ሰላም። ወድና የተከበራችሁ የእኛ ፋሚሊዎች የጋሽዬ ፋሚሊዎች እንዴት ናችሁ? እኔ አሉ እግዚአብሔር ይመስገን። እናንተ በእያላችሁበት ሰላማችሁ ብዝት ይበልኝ። እንዴት ናችሁ? ሳምንቱ እንዴት ነው? ቆይታ እንዴት ነው? እኛ ጋር ያው ከቤተሰቦቼ ጋር እንጆ እያደረኩ ነው። ከዚህ በፊት የተለቀቀው ቪዲዮ አይታችሁታል ብዬ አስባለሁ። ጋሽዬ ትንሽ ደንገጥ አድርጌዋለሁ። በዛውም ትምህርትን ነው የሰጠኝ ብዙ ትምህርት ሰጥቶኛል። አንዳንድ ሰዎች ትምህርትን ወስዳችሁበታል ብዬ አገኛለሁ። ለኔ ግን ትልቅ ትምህርት ነው የሆነኝ ብዙ ትምህርት አግኝቼበታለሁ። ፕራንኩም ተዝናንታችሁበታል ብዬ አስባለሁ። እና እንዴት ናችሁ እናንተ በእያላችሁ በሰላማችሁ ብዝትት ይበልልኝ። ዛሬም እንግዲህ እንደተለመደው ፋሚሊ ዩዚ ትንሽ ተሰብስበናል፣ ሁላችንም አለን። ዛሬም እንደተለመደው ቡዜና እናቴ አሉ። እናቴ ቀድም ብላ እንድትመጣ ነግርያት አለው። ምክንያቱም ሀሳቡ ለእሷም አልነገርኳትም ቤት ላይ መጀመሪያ አስቀድሜ እንዳልነግራት አንድ ላይ ነበሩ ከቡዜ ጋር መነጠል አልቻልኩኝም። ስለዚህ ነይ መጀመሪያ ብያታለሁ። እናቴም እሷ መጥታ መጀመሪያ ሀሳቧን እነግራታለሁ። አብዛኛው ጊዜ ያው እናቴ አተስማማልኝ፣ ምክንያቱም ያው ልጆቿን ማስጨነቅ የሆነ ነገር ማድረግ ምናምን ነገር አትፈልግም። እና ዛሬ ግን እንደምንም አድርጌ አሳምኛት ሀሳቡን እነግራታለሁ። ምን መሰላችሁ ሀሳቡ? ቤተሰቦች እኔና እናቴ ካገር ልንወጣ ነው። ኢትዮጵያን ለቀን ካገር ልንወጣ ነው። እና ለተወሰነ አመት ነው ለአምስት አመት እንቆያለን። ከእናቴ ጋር ጥሩ ጊዜ ማሳልፍ ፈልጋለሁ። እንጆ ያደረኩኝ እሷን እንጆ ያደረገች ብዙ ጊዜ በቃ ከምላችሁ በላይ አሪፍ ጊዜ ማሳልፍ ፈልጋለሁ። ከእናቴ ጋር ከኢትዮጵያ ውጪ ለአምስት አመት ልንሄድ ነው። ምንም ማድረግ አልችልም። ሌሎቹ ሪሽም አልቻልኩኝም። እናቴና እኔ ብቻ ነው ፕሮሰሱን ያስጀመርኩት። እና ይሄም ደግሞ ፕሮሰስ ያስጀመረልኝ አንድ ሰው ነው እና እሱን ሰው ቴንክ ማለት እፈልጋለሁ በዚህ አጋጣሚ ማለት ነው። ብዬ ፕራንክ አደርጋታለሁ። ማንን ነው ፕራንክ ማደርጋት ስላችሁ፣ ቡዜን ነው። መጀመሪያ እናቴን አሳምናትና ይሄንን ሐሳብ ነግራትና እኔና አንቺ ለአምስት አመት ከሀገር ልንወጣ ነው ብዬ አሳምናትና ያለው ነገር ሁሉ ነገር ነግራትና፣ ያ በደምብ እንጃ፣ ላትስማማልኝ ትችላለች። ግን እንደምንም አሳምኛት እንድትስማማልኝ አድርገት ቡዜን ፕራንክ እናደርጋታለን። ቡዜ ምን ትላለች የሚለው ነገር ደግሞ አብረን የምናየው ይሆናል። መቼም ለአምስት ዓመት ነው አይደል? ይዣት እናቷ ናት። ሁላችንም ደግሞ ምን ልበላችሁ እናታችንን ማጣት አንፈልግም። ሶ እናቴ የእኔ እናት ብቻ አይደለችም የሁላችንም እናት ናት። ቤት ውስጥ ብዙ ልጆች አለን እኔ ብቻ ልጅ አይደለሁምና እና ይዤባቸው ሲሄድ ለአምስት ዓመት ምን ትላለች? ትፈቅዳለች ወይስ እኔም ልምጣ ትላለች ወይስ ታስቀራታለች፣ የሚለው ነገር አብረን የምናየው ነው። በዚያ አጋጣሚ የቡዜ ማንነት የምናይበት ነገር ነው የሚሆነው። ቡዜ ምን ተላለች የሚለው ነገር፣ ከቡዜ ጋር ብዙ አላሳለፍኩኝም። ምክንያቱም በልጅነት ነው የወጣችሁ እና እንደዚህ ብዙም ነገር አላሳለፍንም። እንደዚህ ቁጣ ምናምን ያው ታላቅ ሲሆን ትመታላችሁ ምናምን፣ ግን ያ ነገር ደግሞ አላሳለፍኩትም። እስቲ ዛሬ ቁጣውንም በዛውንም ማየት እፈልጋለሁ። የሆነ ሰው ላይ በአዲስ አበባ ላይም ይመስለኛል እንደዚህ ፕራንክ አድርጋታለሁ ከኤሉ ጋር እና የዛሬም ትንሽ ጓጓ ብላ ነበር። ዛሬም ግን ትንሽ እኔም ያ ከእናቴ ጋር እንጆይ ላደረግ ነው። ለአምስት አመት ሶ እናንተን ይዤ ባለመሄድ አዝና አለው ብዬ ብቻ አለምጥባታለው፣ አላግጥባታለው። ጨጓራውን ንድድ ነው ማደርገው። ትንሽ ቤት ላይ ጨጓራውን አቃጥሎኛል። ትናንትና ምስር ወጥ ነበር የሰራችው ምስር ወጥ እንደማልወድ አድርገው ብቻ ተጫውተውብኛል። ዛሬ ቡዜ ላይ እጫወትባታለው እስቲ ምን ትላለች የሚለው ነገር አብረን የምንና ይሆናል። እናት የትናንትናው ፕራንክ ፕራንክ እንደተመቻችሁ ተስፋ አድርጋለሁ ከጋሼ ጋር የሰራሁት ፕራንክ። ሌላው ደግሞ ስለ ቤዛ የምትጠይቁ ሰዎች አላችሁ። አንዳንድ ሰዎች ቤዛ ምን ላይ ናት፣ ምን ምን ምን ምትሉ ሰዎች አላችሁ። ቤዛ ከቤተሰቦቿ ጋር ናት። ከቤተሰቦቿ ጋር ነው ያለችው። በጥሩ ሁኔታ ነው ያለችው። የምትጠይቁ ሰዎች ስለአንዳንዶቻችሁ መልስ ይሆናል ብዬ ነው። እና ያው ከኔ ጋር ያለው ነገር ደግሞ አሁን ዝም አላልኩኝም በውስጥ መስመር እየለፋው ነው። አሁንም እየታገልኩ ነው። አሁንም በድጋሚ ቤዛ የምትዋወሩ ካላችሁ ቤዛ ጓደኞች ልትሆኑ ትችላላችሁ። ብዙዎች ብቻ ቤዛ የምታውቋት ሰዎች እባካችሁ አሁንም ጠይቁልኝ። በእኔ በኩል ሞክሬ ሞክሬ አልቻልኩኝም። አሁን ደግሞ ይባስ መንገዱ ዘግተውብኛል፣ ቤት እንዳመጣ ተብያለሁ። ስልክ ደግሞ እያነሳችልኝም አይደለም እና ምን እንደማደርግ ግራ ገብቶኛል። እና በዚሁ አጋጣሚ የእሷ ጓደኞች የሆናችሁ እንደምንም ብላችሁ ጠይቁልኝ። እኔ በጣም ነው የምወዳት፤ እሷን ማጣት አልፈለግም። ወዳራስ ሲያሰብ ደግሞ ስመለስ፣ ዛሬ እንግዲህ ከቤተሰቦች ጋር በጣም እንጆ እያደረኩ ነው፣ ጊዜ እያሳለፍኩ ነው። ስላለው ነባራዊ ሁኔታ እንዲያስቡ እንዲጨነቁ ምናምን ስላልፈለግኩ ነው ብራንክ እያደረኳቸው እያዝናኗቸው። ናን ነገር ያለውት አሁን ላይ ያለው ነባራዊ ሁኔታ ታውቁታላችሁ። አብራን ፈጣን ምናምን ነገር ያ ነገር ግን አይምሯቸው ላይ በቃ እንዳያስቡት ለትንሽ ጊዜም ቢሆን ረስተውት እኔ እዚህ እስካለሁ ድረስ ረስተውት እንጂ እንዲያደርጉ ምናምን ምናምን ነገር በፕራንክ ይሁን ነገር አይምሯቸው ሌላ ነገር እንዲያስብ እያደረኩ ነው በተቻለኛ አቅም። ምክንያቱም እናቴ ማስጨነቅ አልፈልግም፣ ከዚህ በላይ ማስጨነቅ አልፈልግም። በተጨነቀች ቁጥር ራሷን ስለሚያመት እና እሷንም ማስጨነቅ ስለማልፈልግ ነው። በዚህ እና አሰባ የመጣሁት እናቴም መታለች። እናታንም ራሱ ካሜራ ባይዙ እናቴ ብዙም ደጋሽዬ አክቲቭ አይደለች፣ ተፈራለች። እና አይላፈረች፣ በእኔ ነው የወጣችው። ተዛኛ እናቴ እንዴት ነው? ሰላም ነው? በቪዲዮ ነው የጠራሁሽ። እንግዲህ ቤተሰቦች ያው እናቴን ታቋታላችሁ በጣም ትወዷታላችሁ፣ አቃል ነው ብዙ አድራቂ ያለሽ ባይዘይ፣ እናቴ አንቺን የሚወድ አንቺን የሚያከብር ልክ እንደኛ እንደናት ሚያዩሽ ብዙ ሰዎች አሉና፣ ሰላም ባያችሁ ደስ ይለኛል። እኔም ደስ ይሉኛል። እንዴት ናችሁ? ሰላም ናችሁ? ከውጪ ከሀገር ውስጥም ያላችሁ እንዴት ናችሁ? ሰላማችሁ ብዝት ይባልልኝ። አሜን አሜን። እና ይጠይቁኛል፣ እናት እናትህ እንዴት ነች? ምናምን ምናምን እና፣ በባለፈው ቪዲዮ ደግሞ በቃ ከመልሽ በላይ ቲክቶክ ላይ ተዟዟሩ። ምን ተዟዟሩ አለ ራሱ ቪዲዮ ሳየው፣ እግዚአብሔር እንዴት ደስ እንዳለኝ ባለ እና ብዙ ሰዎች አሉ እና የሆነ ነገር አሳብ መጥቶልኛል እንድትተባበሪ ነው የጠራውሽ። ምንድነው ምን መሰለሽ ሀሳቡ ቡዜን ፕራንክ ልናረጋት። ኧረ ተው ትቆጣለች። ኧረ ችግር የለውም። አሁን ቡዜም ፍራንኩ ምን መሰለሽ፣ እናቴ እኔና አንቺ ለአንድ ለአምስት አመት ከኢትዮጵያ ውጭ ልንወጣ ነው። እሺ ከኢትዮጵያ ውጭ ወጥተን በቃ እኔ አንቺን ማዝናናት ፈልጋለሁ። አንቺን ኢንጆይ ማድረግ ፈልጋለሁ። ከዚህ ካለው ነባራዊ ሁኔታ፣ ከጭንቀት ከምን ወተች ለአንድ ለአምስት አመት ልጆችሽን ማታይ ምንም ማታይም በቃ እኔና አንቺ ብቻ እንዝናናለን ፎ እንላለን እልሻለሁ አንቺማ ያው ተስማምቻለሁ ማለት ብቻ ነው የሚጠበቅብሽ እረ ትቆጣለች ትመታለች አሁን መማታ ታቁማለች እረ ትቆጣለች አትቆጣኝ አንቺ ብቻ ተባበሪ አግዥኝ ሌላው በኔ ጣዩ ላ አንቺ ብቻ ስጠይቅሽ አው እኔ መዝናናት ፈልጋለሁ ምን ልጄ ካዝናናኝ እኔ እጠላለሁ ወይ መዝናናት ፈልጋለሁ የትም ይሁን እኔ ከልጅ ጋር ካለው ሰላም ነው የሚሰማኝ። ትያታለሽ እንድታምንለኝ ነው አንቺ የጠራሁሽ። ግን አትቆጣህ እስቲ ምን አብረን አብረን የምናየው ነገር ይሆናል። እሱ ግን ብቻ አንቺ ይሄንን ነገር ብቻ ተስማምተሽልኝ ተሽልኝ ምንም ብለሽልኝ አብረሽ እሺ ቡዜ ተከትላሽ ልመጣችሁ እ ቡዜ ተከትላሽ ልመጣችሁ እህት አለች እየመጣች ነው እየመጣች ነው። ዝም ብዬ እንዳልኩሽ ሁሉም ነገር እንዳልኩሽ፣ ቻረግ ቤተሰቦች ብዙ እየመጣች ነው። ተከትላት ነው ወሰለኝ የመጣችው ሁሉም ነገር አብረን የምናየው ይሆናል። ይሄንን ቪዲዮ እስከመጨረሻው በማየት ተባበሩ። ምን ትላለች የምለው ነገር አብረን እናያለን። እና አሁን እልሻለሁ፣ እዚያ ጆይን እናደርጋለን፣ እንፍታታለን። ምንም የሚቸግርሽ ነገር የለም። ምንም እንት የሚያሳስብሽ ነገር የለም። ታያላችሁ ምን ይቸግረኛል? በቃ እሱ ነው ምንም ነገር እንዲቸግርሽ አልፈለግም እኔ ልጅሽ እያሉ ምንም ችግር የለውም። ኧረ እናንተ ብቻ ቁሙልኝ። እኔ ምንም አልቸገረኝም። አልቸገረኝም ነገር እንዴት ይያለውላት አስወጣህ፣ አትገባም። በቃ ቤት ትዞር አለ። አረ ምን ዞር አለ። ብዙ ቢዝነስ አለን። ማብራራቱ እንዴ ስንት ድርጅት አለኝ። አረ እኮ አሁን ስንት መሰለሽ? አስር ሰራተኛ አለኝ። ዝም ብሎ አምስት ሰው ደግሞ ማኔጅ ያደርጋለሁ። አንዱ ነው ምን መሰለሽ ቡዝዬ፣ እህት ዓለም፣ አሁን የጠራንሽ ለቁም ነገር ነው። እኔም እናቴም ለዛ ነው። አይ ጠራንሽ ለቀልድ ሳይሆን አቀልናለን። ቀልዱ ቀገር ሰላም አላልሻቸው። ሰላም ባያችሁ፣ ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ? አለን። እግዚአብሔር ይመስገን። አሁን ምን መሰለሽ፣ እኔም እናቴም ለትልቅ ቁም ነገር ነው የፈለግንሽ ፈለግንሽ ያው ይሄ ነገር ሳንነግርሽ ከሄድኩኝ ትንሽ ይከፋሻል ብዬ ነው እንጂ እኔማ ሳልነግርሽ ልሄድ ነበር። እናቴና ታራታው ነገራት ብላኝ ነው እንጂ ሳልነግርሽ ልሄድ ነበር። በቃ መሄድ መሄድ ነው። እሄዳለሁ ነው የምትለው ሁሌ ምን ይሻልሃል? አሁን ምን መሰለሽ እናቴና እኔ ለተወሰነ ዓመት ከሀገር ውጭ ወጣ ነው እና ም ምነዝናናኝ ነው ምን ችግር አለው? ል ዝናናኝ እንትን ከመክፋት ላዝናናሽ ከሚከፋሽ ላዝናናሽ እዚህ በጭንቀት ከምት ከምትሰቃይ

ምኑን? ምን ማለት አንቺ? በቀጣይ ዙር ውስጥ ምን አዲስ ነገር አለ? አይ፣ በቀጣይ ዙር ውስጥ አሁን በቃ አሁን ከናቴ ጋር እንጂ ሊያለቅ ነው።

ታችሎልን ነው የምንሄደው አምስት አመት እኮ ነው እያልክ ያለው አዎ አምስት አመት እዛው ደግሞ ዩቲዩብ እየሰራው እንደ መኖር ነው ወይስ ቫኬሽን የለም እኮ እንደዚህ አምስት አመት ቫኬሽን የሚባል ነገር የለም አዎ አምስት አመት እቃ ከቡታጀረም ከኢትዮጵያ ምንጭ መተን እኔና እናቴ ብቻ ሪላክስ እያደረግን እንኖራለን እየቀለድክ ነው ብቻ ማን ወሳኝ አደረገ ሲጀመር ስለሷ መሄዱ ሲቀጥል ይሄ ሁሉ ጊዜ አይደለም እናት ስንት ነገር አለ እዚህ ጋሽ ያለ ልጆች አሉ። በቃ ጋሽ ነው አንተ እራስህ ስታስበው ሲጀመር አንተ ብቻህን ምን ታደሰም

ሙዚቃ ቀለ የቀለድሽ ነው ማለት ነው። አንተ ራስህ ያማል እንዴ? ያማል። ዋየ ነው በቃ ለቃቂ ወና ቢያዝናና ምን? ዝም በይ፣ ዝም በይ። ነገር አሳምኖሻል እንጂ በጤናሽ ለምን ነገር አለ። ምንም የለም

እናንተም አምስት ዓመት ወስዳችሁ አዝናማት እንደ እኔ እንዴ? ገንዘብ ካላችሁ በቃ እሺ፣ እናውራበታለን። በእንትን ፊት አይደለም ማውራት ያለብን ቁጭ ብለን ቤት ውስጥ እናውራበታለን። እኔ ሁሉም ነገር እነሱ እንዲያውቁ ፈልጋለሁ። እዛ የሚቀበሉ ሰዎች አሉ። በዚህ ተስማምታችሁ በኋላ ደው ቤተሰብ አልፈቀደም ብለሽ እዛ ልታገላችኝ እዚህ እንደ ፈቀደሽ ተናገሪ። ምን ትላለች እናታችሁ? እንዴ! ምን ሆነ? አንተ በቃ ቤት ውስጥ እናወራበት አላልኩ? ካሜራ ፊት ሳይሆን ቤት ውስጥ እናወራበት። ይሄን ሀሳብ ኬት እንዳመጣሁ ትነግረኛለህ ማታ ከዛ እኔ ቤት

እኔ እኮ ምግብ አለም። እያወርን ስለምግብ ምግብ አለም አሁን በቃ እንዴት ነው ማውራት ያለብኝ እኔ? አሃ ምን ነው ነው እንደዚህ ነው የሚወራው። ተደብቀን ነበር እኮ መሄድ ነበረብኝ እኮ። እናቴ ምን ሆነሽ ነው? ደህና ነሽ? ደህና ነሽ? ደህና ነሽ? እንደዚህ የምትየው የከፈሽ ነገር አለ እና አምስት አመት እኮ ነው እያለ ያለው እሱ እና ቀን አይደለም አንቺ። ሲጀመር ውጪ ሲባል እኮ እንዴት ብለሽ የምትናገሪ ሴት እኮ ነሽ? ውጪ ለምን ትሄዳላችሁ? ለምን ታስባላችሁ? ዛሬ ምን ተገኘናል? በቃ ሰሮም ይሄድ ፈለገች። የሰው ልጅ አለች እንደ ሰው ልጅ በቃ ያልገባሽ ነገር አለ። ያንተ ገብቷል ነው በቃ አካዩ ልጅሽ ከለከለችሽ። እየቀለደብኝ ነው አሁን እየቀለድክብኝ ነው። አሬ ብቻ ይዝናና ብለን ምን ማለት ነው? አንድ ላይ እንዝናናለን ብሎና ያመጣኝ እኮ አሁን ምንድነው? በቃ እንዝናናለን። የፈለግሽበት አሁን የት ሀገር ነው የምትፈልጊው? እዚሁ ውጪ አይደለም ውጪ። ዝም በይው። አይሆንም ከኢትዮጵያ ውጪ ነው ወይ ሁለት ቀን ወይ ደግሞ ወር ሁለት ወር አይደለም። አለ አምስት ዓመት ነው እያለ አለ። ብዙዬ ከኢትዮጵያ ውጪ ነው እንጆይ የምናረገው። አለ አለ ከኢትዮጵያ ውጪ እንጆይ እናረጋለን እንዝናናለን። ዋናው ውስጥ እንገባለን እናኛለን ምናምን ምናምን እንሆናችሁ ነው እንጂ ማድረግ አልፈልግም። ቲል አንድ በቃ እሷ ለአንድ ወር ለአንድ ወር ወስደናት እንመልሳታለን እሱ እዛ ያው እሷ ብዙ ስለምትጨናነቅ በአንቺ ነው የወጣችው፣ እና ትጨናነቃለች። እና ጤነኛ ነህ ግን አንተ ዛሬ ጤነኛ አትመስለኝም። ምን ምን አድርገው፣ ብዙ አወራህ። ሰማውክ፣ በጣም ሰማውክ። እስካሁን ድረስ እያወራህ ነው፣ ሁሉ ነገር ሰምቻለሁ። አሁን በካሜራ ፊት ሳይሆን ቤት ግባና፣ እቤት ነው የምናወራው። ገብቶሃል? አንተ እንደዚህ ምን ሀሳብ እንደከተተብህ ውስጥህ ላይ፣ እንዴት ለምን እንደዚህ እንደሆንክ ማታ እናወራለን ተሰብስበን። አሁን ግን በዚህ ሁኔታ ማውራት አልችልም። እናቴ ትሄጃለሽ ወይስ ትቆያለሽ ከሱ ጋር? እኔ ሊሄድ ነው አበሳጭቶኝ። እንትን ልን አልችልም። ማታ ምን እንገናኝ። እናንተ ተስማምተሽ ነው በሀሳቡ በሀሳቡ ተስማምተሽ ነው ወይ? የምን ማሳብ መስማማት የለም። ማታ ቤት እናወራለን።

መሽን ነው እንደዚህ። እናቴ አረ፣ እናቴ ግን ጨምራለች፣ የምር ጨምራለች። እናቴ ጨምራለች፣ ምክንያቱም እኔ ግራ ገባኝ እኮ እንደዚህም፣ ምክንያቱም ሀሳብ የላትም ከዚህ በፊት አሁን ፕራንክ ተደርገሻል፣ ምንም ማድረግ አይቻልም? አሁን ግን እዚሁ ፏቴ አለሽ፣ የምራውን ፏቴ አለሽ። የምትፈልጉት ነገር ተናገሩ እንጂ ይደረጋላችሁ ከፈለጋችሁ እንጆይ ታደርጋላችሁ፣ አታስቡ፣ አትጨናነቁ፣ ብሉ፣ ጠጡ፣ ታዝናሉ። የምር ለተወሰነ ሰዓት ግን ውስጤ በቃ ምን እንደ እንደከ እኔ እሱ አይደለም የገረመኝ፣ የአንቺ ነው በቃ የገረመኝ ማለት ነው።

ብዝት ብዝትዝት ይበልልን። አዎ፣ ሰሞኑ እንግዲህ ተንበሻብሻለች። አንዴ ካብርሽ ጋር አንዴ ካንተ ጋር ፏፈጭ ነው፣ ፏፈጭ ነው። እንግዲህ ቤተሰቦች እየተዝናናን እንገኛለን። እናንተም በእያላችሁበት ሰላማችሁ ብዝት ይበልልኝ። ቸር ዋሉልኝ። ቻው